ኢትዮጵያ ውስጥ እኮ ያለን ማጋራት ማካፈል አዲስ እያደግንበት ያለ ባህል ሆኗል። ማዕድ ማጋራት ቀላል ነገር እኮ አይደለም። ብዙ ሰራተኞች በማዕድ ማጋራት ጓዳቸውን እየሞሉ ከአመት አመት ይኖራሉ እኮ። ዝቅተኛ ገቢ ያላቸው ሰዎች በሶስት ወር በአራት ወር የሚደረግላቸው የማዕድ ማጋራት ከፍተኛ ጠቀሜታ ነው ያለው። ብዙ ቦታ ይደረጋል። መመገቢያ ቦታ እያበጁ በሺ የሚቆጠሩ ሰዎች በቀን አንዴ፣ በቀን ሁለቴ አዛውንቶች፣ ታላልቅ ሰዎች የሚመገቡበት ስፍራ እየተመቻቸ እየመጣ ነው ያለው። ያም የማህበረሰቡ ሪስፖንስ፣ ሆቴሎች፣ ባለሀብቶች እያደረጉ ያሉት ድጋፍ ከፍተኛ ነው። የሚጠይቁኝ ሰዎች አሉ፣ ምግብ ከሚደፋ ለምን አይሰጥም? መድፋት አንፈልግ የሚሉ እናቶች አባቶችም አሉ። ያም ስርዓት የተበጀለት ሆቴሎች የተረፋቸውን ነገር ለእጃጠሮች ማገዝ የሚችሉበት ነገር መስመር እየያዘ እየመጣ ነው ያለው። ብዙ ሰዎች መደጋገፍን ባህል እያደረጉ ነው። ለብቻ መኖር ሳይሆን በጋራ መኖር የተለመደ ነው። በግ ስጋ ማካፈል የተለመደ ነው። ከዚያ ባሻገር ግን የትምህርት ቤት ምገባ እጃጠር ሰዎች በምግብ ምክንያት ልጆቻቸውን ትምህርት ቤት ትምህርት ነፃ ነው ግን ምግብ ነፃ ስላልነበረ መላክ የሚቸገሩ በሚሊዮን የሚቆጠሩ ልጆች እኮ መግበናል። ቁርሳቸውን ምሳቸውን ትምህርት ቤት እየበሉ ይማራሉ እኮ አንዳንድ ድርጊታችን እኮ በጣም ሀብታም ሀገር ነው የምንመስለው። በሚሊየን ተማሪ የመገቡ በነፃ ማስተማር ቀላል ነገር እኮ አይደለም። መደረግ አለበት። ልጆች ምግብ ስላጡ ትምህርት ቤት እንዲቀሩ መደረግ የለበትም። የአቅም መጎልበት አለበት ግን ጅማሮ በጣም በጣም ተስፋ ሰጪ ነው። እነዚህን ደምረን ነው እንግዲህ ወደ ኢትዮጵያ ኤድ ማደግ አለበት። ኢትዮጵያ ተረጂ ሳይሆን ረጂ መሆን አለባት። ፈንዱ ካደገ ክምችቱ፣ ከኢንቨስት ካደረግን ፕሮፐርሊ ተቋሙ ማለት ከጀመረ የሚያመርተውን ምርት የሚያከማቸውን ነገር በዘላቂነት ሊያቆዩ አይችልም። ያ ምርት ያከማችና ገበያ ችግር አለ ሲባል ኢንተርቪን አድርጎ ገበያ ያረጋጋል። ምርቱ ካለ ገበያ ችግር ከሌለስ ኤክስፖርት ችግር ካለ ኤክስፖርት ያደርጋል። በገበያም በኤክስፖርትም ክፍተት ካልታየስ ትርፍ ካለው የተቸገሩ ካሉ ያግዛል። ምክንያቱም ያ ማቆያ ቦታ ያ ስቶሬጅ ለሌላ ምርት ስለሚዘጋጅ ዝም ብሎ ማስቀመጥ አይቻልም። ወይ ይሸጣል ወይ ይረዳል ወይ ገበያ ይረጋጋበታል እና ደግሞ አዲስ ምርት ይተካል ማለት ነው። ሌላውም ዓለም የሚያደርገው ይሄን ነው እና በእኛም ሁኔታ ወደዛ ማድረግ የሚያስችል አቅም ስላለ ጅማሮ ውጤቱ ያንን ስለሚያመላክት ኢትዮጵያ ወደ አጋዥነት መሸጋገር አለባት። ትልቁ ሕልም ምሱ ነው። አጋዥ የሚለውን ሕልም ለማሳካት ግን መጀመሪያ በትንሹ መጀመር ይፈልጋል። ቅድም እንዳነሳሁት ባለፉት ሶስት ዓመታት 23 ሚሊዮን ተረጂ ነፃ ያወጣች ኢትዮጵያ እያደገች ነው ካልተባለ ማን ነው ታዲያ እያደገ ያለ? ባለፉት ሶስት ዓመታት 23 ሚሊዮን ተረጂ ነፃ ያወጣ መንግስት ሀገሬ እያንሰራራች ነው ካላለ ማን ነው ታዲያ እያንሰራራች? የሚለው የሚጨበጥ የሚዳሰስ ውጤት ነው። ያ ውጤት በእያንዳንዱ ሰው ቤት ውስጥ በይና በአንቺ ቤት ውስጥ ላይታይ ይችላል። ምክንያቱም የእኛ ህይወት ዘይ እሱ አይደለም። የሚነካቸው ሰዎች ግን አሉ በዝምድና ባታቂያቸው፣ በትውቅ ባታቂያቸው፣ በቅርበት ባታቂያቸው፣ አይመለከተኝም ማያታት ለምን? የጋራ ህልም አለን፣ ላ ናሽናል ኢንተረስት አለንላ። የጋራ ህልም ካለን የነሱ ኑሮ ዘዬ መቀየሩ በአንቺ ኑሮ ውስጥ ኢምፓክት አለው። ኑሯቸው ካልተቀየረ ሌባ ይሆናሉ፣ ገዳ ይሆናሉ፣ ምናምን ይሆናሉ፣ ጥፋት ያመጣሉ ማለት ነው። እያንሰራራ ነው ስንል በኤክስፖርት ብቻ አይደለም በእርዳታም የመጣው ውጤት ይበል ይቀጥል የሚያስብል አስደማሚ ውጤት የሚያኮራ ውጤት ነው። ይህን የሰሩ የኢትዮጵያውያን እጆች በሙሉ የተባረኩ ይሁኑ። አሳፋሪውን ቀንበር ስላነሱልን፣ አሳፋሪውን ቀንበር ለማንሳት የነበረን ጉጉት እንደሚሳካ ስላሳዩ አርሶ አደሮቻችን፣ ነጋዴዎቻችን፣ ባለሀብቶቻችን፣ እየጋገሩ የሚያበሉ እናቶቻችን እጃቸው የተባረከ ይሆኑ። መጠንከር አለበት ይህ ስራ። መለመን የለብንም። ለማኝ ሀገር ሉዓላዊነት ብሎ ደረቱን ነፍቶ መናገር አይችልም።